ሐሰተኛ የውጭ ሀገር ገንዘብ በመመንዘርና ሐሰተኛ ሰነዶችን ሲያዘጋጅ የነበረው ወንጀል ፈጻሚ እንዲቀጣ ተወስኖበታል። ዋና ሳጅን ጤናው ፈጠነ ተጨማሪ አለው። ተከሳሽ አላሙዲን ሱልጣን የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ ስምንት ልዩ ቦታው አንዋር መስጊድ አካባቢ ነው። በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሙስና ገቢዎች ወንጀል መርማሪ ዋና ሳጅም ምስክር ደምሴ እንደገለጹት ተከሳሹ እጅ ላይ የተገኘን ሀሰተኛ የተባበሩት የአረብ ኤምሬትስ ገንዘብ መነሻ በማድረግ በሕግ አግባብ በተከሳሹ መኖሪያ ቤት በተደረገው ብርበራ የተለያዩ ቲተርና ማህተሞች እንዲሁም የተዘጋጁ ሀሰተኛ ሰነዶች ተይዘው ምርመራ ርቶ በሚመለከተው የፍትህ አካል ክስ እንደተመሰረተበት ገልጸዋል። ተከሳሽ የሆነው አላሙዲን ሱልጣን የተባለው ግለሰብ ከዚህ በፊት ተመሳሳይ ሀሰተኛ የውጭ ሀገር ገንዘቦችን ይይዛል ወይ ደግሞ ለሌሎች ሰዎች ያሰራጫል በሚል ለፖሊስ በደረሰው ጥቆማ መሰረት የፖሊስም አባል በመከታተል ተጠርጣሪውን በህግ አግባብ ከያዙት በኋላ ሲፈትሹት ለብሶት ከነበረው ሱሪ ውስጥ ሀሰተኛ የዩናይትድ አረብ አምሬት የሆነ አምስት ሺህ ሀሰተኛ ድርሃም ገንዘቦችን ይዞ የተገኘ በመሆኑ በክፍላችን ላይ ምርመራ በተገቢው በሰውና በሰነድ ማስረጃ አጠናክረን በማጣራት ተከሳሹ ላይ በፈጣን ችሎት ለፍትህ አካላት እንዲቀርብ በማድረግ ፍትህ ሚኒስቴር ጠቅላይ አቃቢ ህግም የአዲስ ከተማ ምድብ ችሎት መዝገቡን በተገቢው መርምሮ ለሚመለከተው የፍትህ አካል በአፋጣኝ ችሎት ካቀረበው በኋላ ተከሳሹን ያስተምራል በሚል ውሳኔ የተሰጠበት መሆኑን ክሱን የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት የአዲስ ከተማ ምድብ ወንጀል ችሎት ተከሳሽ በቀረበበት ሀሰተኛ ገንዘብ በመመንዘርና ሀሰተኛ ሰነዶችን ማዘጋጀት የወንጀል ክስ በአቃቤ ሕግ የቀረበበትን የሰው ምስክሮችና የሰነድ ማስረጃ አስተባብሎ ራሱን እንዲከላከል ቢያዝም ተከሳሽ ክሱን ማስተባበል ባለመቻሉ ፍርድ ቤቱ ግራ ቀኙን ተመልክቶ በተከሳሽ አላሙዲን ሱልጣን ላይ የካቲት 25 ቀን 2 17 ዓ.ም በዋለ ችሎት በአምስት ዓመት እስራት እንዲቀጣ ወስኖበታል። ሀሰተኛ የገንዘብ ዝውውርና ሀሰተኛ ሰነድ ማዘጋጀትና መገልገል በሕዝብና በሀገር ላይ ከፍተኛ ጉዳት የሚያስከትል እንደሆነ በመገንዘብ መሰል የወንጀል ድርጊት ፈጻሚዎችን በጋራ የመታገል ጉዳይ የሁሉም ሰው ኃላፊነት እንዲሆን መርማሪው መልእክት አስተላልፈዋል። ህብረተሰቡ ቀጣይም በተለይ በባህላቶች ላይ በተለያዩ በየቀኑ በሚደረጉ የግብይት እንቅስቃሴዎች ላይ የሚያዩትን ነገሮች ወዲያውኑ ለፖሊስ በማሳወቅ ተገቢውን እርምጃ ወይ ደግሞ ይህንን የሚተላለፉ አካላቶች ላይ በህግ ተጠያቂ የሚያደርጉበት ነገር ቢኖር የተሻለ ይሆናል።